በከበባ ውስጥ የነበሩ ጓዶችን ለማዳነ ከሌሎች አምስት ጓዶች ጋር በመሆን አንድ ኦራልና አንድ ፓትሮል ሙሉ የአገዛዙን ወታደሮችንም ከነ ተሽከርካሪያቸው ዶግ አመድ አድርጎ ጓዶችን ያተረፈው ጀግና ስለ መቁሰሉ መረጃዎች ተሰምተዋል። የመከላከያ ሰራዊት ክልሉን አስረክቦ ወደ ቀድሞ ካምፑ ሊገባ ስለመሆኑ የወጡ መረጃዎችም አለው። የአማራ ፋን ነው ብሔራዊ ኃይል በጎንደር ቀጠና መይሰው ካሳ ሁለተኛ ኮር ላለፉት አምስት ቀናት በተከታታይ ባድረጋቸው ውጊያ ከፍተኛ አዛዦችን ጨምሮ በርካታ ያገዙን ስራውት ማጋደሙ ተነገረ። በማዕከላዊ ጎንደር እንፍራንዝ አቅራቢያ በተፈጸመ ሽምቅ ጥቃት አንድ ፓትሮል ሙሉ ወታደሮች ከነተሽከርካሪያቸው ዶግ አመድም ተደርገዋለም። ሰላምና ጤና ይስጥልኝ። የተከበራችሁና የተወደዳችሁ የፋሲለው ኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችንም በእለተ ሐሙስ ቀን ሰኔ 5 2017 ዓ.ም በአመሻሽ በመረጃ ሰዓቴ መደመጥ አለባቸው ብዬ ያሰብኳቸውን ሰበር፣ አሁናዊ፣ አስቸኳይ ትኩረት የሚሹ በርከት ያሉ የውሎ የአውደወጊያ መረጃዎችን ታደምጣላችሁ። አብራች የቆዩም መረጃ ስፋት የምንመለከተው ጎንደር ቀጠናን ይሆናል። በማካከላዊና በምዕራብ እና በደቡቡ የጎንደር ቀጠና ከሰሞኑ የቀጠለው ዘመቻ ጠላትን ያንበረከከም ቀጥሏል። በዛ ሁለት ምክ ቀኑ ዘጠኝ ሰዓት ተኩል በአማራ ፋኖ ነው ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ አምስተኛ ኩስር በሻለቃ ዝዝ የሚመራው ኃይል በማካከላዊ ጎንደር ቀጠና እንፍራንዝ አቅራቢያ በደፍጣ ጠላትን ወታደራዊ ተሽከርካሪ ፓትሮል ከጫነው የብርሃን ጆላ ሰራዊት ወጡ አስቀርቶታል። በዘጠኝ ቀናት ውስጥ የጥራት ተሽከርካሪ ሲማረክና ሲደመሰስ ይህ ሰባተኛው ሆኗል ሲለው የመረጃ ምንጮቻችን ያካፈሉን መረጃም አመላክተዋልም። በማዕከላዊ ጎንደር እንፍራንዝ አቅራቢያ በተፈጸመው ሽምቅ ጥቃት አንድ ፓትሮል ኑሮ የብራኑ ጁላ አሽከሮችም በጀግኖች ደፈጣ ጥቃት ከነ ተሽከርካሪያቸው ወድመዋልም። በአማራ ፋኖ ብሔራዊ ኃይል በጎንደር ገጠና ዳግማዊ ቴዎድሮስ አንደኛ ኮር ስር በሻለቃ አዘዝ የሚመራው የፋኖ ኃይል በማዕከላዊ ጎንደር እንፍራንዝ አቅራቢያ በዛሩለት ከቀኑ 9 ሰዓት ተኩል ላይ በተፈጸመ በዚህ ልዩ የሽምቅ ውጊያ አንድ ሙሉ ፓትሮል ያገዘዙ ወታደሮች ከነ ተሽከርካሪያቸው ዶግ አመድ ስለመደረጋቸው የመረጃ ምንጮቻችን ያካፍሉን መረጃ አመላክቷልም። በማስከተል ሌላኛውን መረጃን በማስደመጥም የመቀጠል ይሆናል። የአማራ ፋን ነው ብሔራዊ ልብ በጎንደር ቀጠና መየሰው ከ12ኛ ኮር ላለፉት አምስት ቀናት በተከታታይ ባደረገው ትንቅንቅ ከፍተኛ አዛዦችን ጨምሮ በርካታ ያገዘዙ ወታደሮች መደምሰሳቸው ተነገረም። እንደ መረጃ ምንጮች የፋኖ አባላቱ በአይማ ወንዝ በቋራ አባይደር አባይደርና በሞርቀጥና ላለፉት አምስት ቀናት ባደረጉት ትንቅንቅ በሴሜን ምዕራብ እዝ አምስት መቶ አምስተኛ ኮርስር በሚገኙ ዘጠና ስድስተኛ ክፍለጦር ከፍተኛ ወታደራዊ አዛዥን ጨምሮ በርካታ የክፍለጦር አባላቶች ተደምሰዋል። ፋኖዎች እንድልን ተጎናጽፈዋልም። በውጊያው ከተገደሉት የ96ኛ ክፍል ጦር አዛዥ መካከል የተናር ጀነራል ኮሎኔልና የሻለቃ ማዕረግ ያላቸው ለታዛዦች የመቶ አለቃ ማዕረግ ያላቸው አምስት አዛዦችና ሶስት የሻምበል መሪዎች እንዲሁም ደግሞ ሌሎች መስመራዊ የጦር መኮንኖች እንደሚገኙበት የተነገረ ሲሆንም በተጨማሪም አምስት ተሽከርካሪ ሙሉ ወታደር ሞትና ቁስለኛም ተደርጓል ነው የተባለው። በዚያው ወደ ውጊያ በጠላት ላይ ከባድ ጥቃት በመሰንዘር ታላቅ ግድል የፈጸሙት የአማራ ፋኖ ቢራው ላይ በጎንደር የመይሰው ካሳ ሁለተኛ ኮር ሰራዊት በአሁኑ ሰዓት ቋራና አካባቢዋን በቁጥጥራቸው ስር አድርገው የሚጸደውን ነገር መያጽዱ እንደሚገኙ የመረጃ ምንጮቻችን ያካፈሉን መረጃም ያሳያል። መከላከያ ሰራዊት ክልሉን አስረክቦ ወደ ቀድሞ ካምፑ ሊገባ ነው ተባለ። ክልሉ የክልሉ ጸጥታ ኃይሎች ይረከባል። የመከላከያ ሰራዊት አመራሮች የተናገሩት ንግግር ነው። መከላከያ ሰራዊት የክልሉ ጸጥታ ኃይል ጋር በመቀናጀት በድሮና በሌሎች ከባድ የጦር መሳሪያዎች ታግዞ ክልሉን መቆጣጠርና የፋኖን እንቅስቃሴ መግታት ያልቻለው እኛ ብቻችንን በምን አቅማችን እንችለዋለን? የአማራ ክልል የጸጥታ መዋቅር ከፍተኛ አመራሮች ምላሽ ነው። በቃን ሽንፈትና ሞት ሰልችናል እያለ ባለው መከላከያ ስሮትና በአካቸው ጠላቶችን አትጡ እያለ ባለ ባድን መካከል ውጥረትም አይሏል ሲሉ የመረጃ ምንጮች ያካፈሉን መረጃም አመላክቷልም። በማስከተልም ከበባ ውስጥ የነበሩ ጓዶችን ለማዳን ከሌሎች አምስት ጓዶች ጋር በመሆን አንድ ኦራልና አንድ ፓትሮል ሙሉ የአገዛዙን ወታደሮችን ከነተሽከርካሪያቸው ዶግ አመድ አድርጎ ጓዶችን ያተረፉና በዜተው ስልውጥም ቆስዶ የነበረው ጀግና እንደ መረጃ ምንጮችም በተለይም ደግሞ ሚያዝያ 2015 ዓ.ም ከወልዲያ በቅርብ ርቀት ጥቁር ውሃና ሳንቃ ላይ አስር የማይሞሉ ጓዶችን ይዞ ከስድስት በላይ ወታደሮች ተሽከርካሮችን ከነሞሉ ወታደሮችን ያወደመ የላሊበላ አድማ በተና ካምፕ ሲሰብር ውጊያውን ከፊት ነው በመምራት በማዋጋትና በመውጋት እሱ ብቻውን 48 ክላሽንኮ መሰራ ማርኮ ለጆሌዎች ያስታጠቀ በዚህ ምሉና ትግል ከ157 በላይ አውደ ውጊያዎችን በብቃት በመምራትም ከመዋጋት ታላቅ ድል የተቀናጀው ከመከላከያ ሰራዊት መካናይዝድ ክፍለ እስከ ህግ ቡድን ደግሞ ከምስራቅ አማራ ፋኖ ነው። እስካሁን ድረስ በጽናት እየታገለ ያለው በጽል በቅጽል ስሙ ዘንዶ አርበኛም ብርሃኑ አሰፋ የአማራ ፋኖ ብሔራዊ ልበሎ ላስታሰምነው ኮርስር የጠና ክፍለ ጦር ዋና አዛዥ ዛሬም ድረስ ጀግንነቱን እያስመሰክርም ይገኛለን። ቡድን ተከብራቸው የፋሲለው ኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችን፣ በአመሻሽ በመረጃ ሰዓት መደመጥ አለባቸው ብዬ ያሰብኳቸው ሰበር፣ አሁናዊ፣ አስቸኳይ ትኩረት የሚሹ መረጃዎች እነዚህ መስሉ ለበለው ላችሁ መልካም አመሻሽ ተመኘው። ይህ ፋሲለው ኤችዲ ነው።